የተከበራችሁ ተመልካቾቻችን ሰላም ልናንተ ይሁን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። በጠቅላይ ቤተ ክህነት ጽሕፈት ቤትና በአዲስ አበባ ሀገረ ስብከት ያሉ አስተዳደራዊ ጉዳዮችን በተመለከተ ባለፈው ጥቅምት ወር 2017 ዓ.ም በቅዱስ ሲኖዶስ ምላተ ጉባኤ የተቋቋመው አጣሪ ኮሚቴ ስራውን አከናውኖ መጨረሱን አስታወቀ። ኮሚቴው ከሰሞኑ በሰጠው መግለጫ እንደገለጸው የማጣራት ውጤቱን ለቋሚ ሲኖዶስ ለማቅረብ ተዘጋጅቷል። ለዝርዝሩ መጋቤ ሚስጥር ሳህሉ አድማሱ ጥቅምት 19 ቀን 2017 ዓ ም በቅዱስ ሲኖዶስ መላተ ጉባኤ በተወሰነው መሰረት የቤቶችና ህንፃዎች አስተዳደርና ልማት ድርጅትን በማካተት በጠቅላይ ቤተ ክህነት ጽሕፈት ቤትና በአዲስ አበባ ሀገረ ስብከት መካከል ያሉትን አስተዳደራዊ ጉዳዮች እንዲያጣራ የተቋቋመው ኮሚቴ ከተቋቋመበት ማግስት ጀምሮ የቅዱስ ሲኖዶስን መመሪያ መሰረት በማድረግ በርካታ የማጣራት ስራዎችን ሲሰራ መቆየቱን ባሳለፍነው የካቲት 27 ቀን 2017 ዓ ም በሰጠው ጋዜጣዊ መግለጫ አብራርተዋል። ከአጣሪ ኮሚቴው የተሰጠ መግለጫ ጥቅምት 19 ቀን 2017 ዓ ም በቅዱስ ሲኖዶስ ምልዓተ ጉባኤ በጠቅላይ ቤተ ክህነት ጽሕፈት ቤትና በአዲስ አበባ ሀገረ ስብከት ባሉ አስተዳደራዊ ጉዳዮችና ክፍተቶች ላይ ያጣራ ዘንድ የተቋቋመው አጣሪ ኮሚቴ ከተቋቋመበት ቀን ጊዜ ጀምሮ የቅዱስ ሲኖዶስን መመሪያ መሰረት በማድረግ አያሌ ተግባራትን ሲያከናውን ቆይቷል። የዚህ የማጣራት ስራ በጥቅምት ቅዱስ ሲኖዶስ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ጀምሮ የቤቶችና ሕንፃዎች አስተዳደር ልማት ድርጅትን አካቶ የአዲስ አበባ ሀገረ ስብከት ጽሕፈት ቤትና በስሩ ያሉ አድባራትና ገዳማት ላይ ያለውን የአሰራር ክፍተት የመጨረሻ ልባት እንዲሰጥ ያስችል ዘንድ የቀረቡ ጉዳዮችን ያላቸውን አግባብነት መመልከት ሲሆን በዋነኝነት ግን የቅድስት ቤተ ክርስቲያንን አስተዳደራዊና መዋቅራዊ ችግሮቿን መፍታት ስለሆነ ታላቅ ጥንቃቄ የሚያስፈልገው መሆኑ ታምኖበታል። የማጣራት ሂደቱ በሶስት አበይት ጉዳዮች የተመደበ መሆኑ በመግለጫው ተገልጸዋል። በዚህም መሰረት አጣሪ ኮሚቴው ጠቅላላ የማጣራት ሂደቱን በሶስት ዋና ዋና ክፍሎች በመክፈል እየተገበረ የሚገኝ ሲሆን በዚሁም መሰረት ክፍል አንድ አጣሪ ኮሚቴው አዘጋጅቶ በአጸደቀው የስራ መመሪያ መሰረት ጽህፈት ቤቱን አዋቅሮ እና የጽህፈት ቤት ስራ አስፈጻሚዎችን መድቧል። ሁለተኛ መደበኛ የስብሰባ ጊዜያትን ወስኗል። የኮሚቴውን የስራ ማጣቀሻ ዝርዝር እቅድና የስራ መመሪያውን አዘጋጅቶ በቋሚ ሲኖዶስ በማጸደቅ ለማጣራት ስራው አስፈላጊ የሆኑትን ቅድመ ዝግጅቶችን በማሟላት ወደ ስራ ገብቷል። ሶስተኛ በቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ መሰረት የማጣራት ስራ የሚካሄድባቸውን ተቋማትን በመለየትና ሊመለከታቸው በሚገባው ጉዳዮች ዙሪያ ጥልቅ ምልከታ በማድረግ የቅድመ ዝግጅት ስራውን አጠናቋል። አጣሪ ኮሚቴው ባቀረበው እቅድ መሰረት የማጣራት ስራውን ያጠናቀቀ መሆኑን የገለጸ ሲሆን ዝርዝር ሪፖርቱን ለቋሚ ሲኖዶስ በማቅረብ በግንቦቱ ርክበ ካህናት የቅዱስ ሲኖዶስ ምላተ ጉባኤ እንደሚቀርብ መግለጫው ይጠቁማል። በማጣራት ስራው የተገኘውን ውጤት በቋሚ ሲኖዶስ በኩል አጀንዳ አስይዞ ለግንቦት ርክበ ካህናት ምላተ ጉባኤ ያቀርባል። በአስር ዓመቱ መሪ ዕቅድ ትግበራ መሰረት በማህበራዊና ኢኮኖሚያዊ ዘርፍ ስር ለሚዋቀሩ አዳዲስ አደረጃጀቶች የባለሙያ ቅጥር ምልመላ መካሄዱ ተገለጸ። ለዝርዝሩ ሙሉቀን ሀሰን። በቅዱስ ሲኖዶስ ጸድቁ በተግባር ላይ በዋለው የአስር ዓመቱ የመሪ እቅድ ተግባር መሰረት በማህበራዊና ኢኮኖሚያዊ ዘርፍ ለሚዋቀሩ አዳዲስ ድርጅቶች የባለሙያ ቅጥር ምልመላ ተካሄደ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት በተካሄደው የባለሙያ ቅጥር ምልመላ ላይ የአስር ዓመቱ የመሪ እቅድ ተግባር እውን ለማድረግ የቤተ ክርስቲያን ማህበራዊ ኢኮኖሚያዊ አስተዋጽኦን ከፍ ለማድረግ በመሪ እቅድ የጸደቀ አዳዲስ ዘርፎች መቋቋማቸው ይታወሳል። በመሆኑም እነዚህ ዘርፎች በቂ የትምህርት ዝግጅትና የስራ ልምድ ባላቸው የቤተ ክርስቲያኖቹ ልጆች መመራት ስለሚገባ የባለሙያ ምልመላ መደረጉ ተገልጿል። በመንበረ ፓትሪያርክ ጠቅላይ ቤተ ክህነት የማህበራዊና ኢኮኖሚያዊ መምሪያ ምክትል ስራ አስኪያጅ ረዳት ፕሮፌሰር መምህር ግርማባቱ ስለ ባለሙያዎቹ ምዘናና ፈተና እንዳብራሩት በቅዱስ ሲኖዶስ ውሳኔ መሰረት የመሪ እቅድ ተግባር መሰረት በማድረግ ባሳለፍነው እሮብ የምዘና ፈተና መሰጠቱን ገልጸዋል። ግንቦት ወር ምልአተ ጉባኤ በ2016 ዓመተ ምሕረት ማለት ነው። ቤተ ክርስቲያን ወይም ደግሞ ቅዱስ ሲኖዶስ ያስጠናው የመሪ ዕቅድ ትግበራ ላይ መሆኑ የ የአስር ዓመቱ ፕላን እየተገበረ መሆኑ ግልጽ ነው። ያን መሰረት አድርጎ ነው የአስተዳደር ጉባኤው ለባለሙያዎች ጥሪ አድርጎ ምልመላ ተደርጎ ዛሬ የሆ የመዘና ፈተና እየተደረገ ያለው በዛ መሰረት ነው። ኮሚሽነር ይልቃል ሽፈራው ከፈታኞቹ አንዱ ሲሆኑ ኮሚሽነሩ እንደገለጹት የመሪ ዕቅድ ብዙ ሂደቶችን አልፎ በቅዱስ ሲኖዶስ ምልዓተ ጉባኤ ጸድቆ በአስተዳደር ጉባኤ ደግሞ ውሳኔ ተሰጥቶት እዚህ ደረጃ ላይ ደርሰዋል ያሉ ሲሆን አጠቃላይ ያለው ነገር ተአማኒነትና ግልጽነት እንዲኖረው ነው በሚል ሳቤ ሙያቸውን በተመለከተ ሰዎችን በጥቆማ ከተለያዩ ቦታዎች ተሰብስበው የጽሁፍ ፈተና እየተሰጣቸው ነው ያሉ ሲሆን፣ ይህ ሂደት ለሌላው ትምህርት ሊሰጥ የሚችል ሂደት ነው ብለዋል። በአጠቃላይ ምንድን ነው ያው ያለውን ነገር በጣም ታማኒነትና ግልጽነት እንዲኖረው ከሚል ሳቤ ሰዎቹ በጥቆማም ከተለያዩ ቦታዎች ሙያቸውን በተመለከተ አሁን ያለው ሂደቱ እንደምታየት ነው። በዛሬ ሁለት የጽሁፍ ፈተና እየተሰጠ ነው። የጽሁፍ ፈተናውንም እራሱ ካለው ግልጸኝነት አንጻር በጣም እንዲሁም ለሌላውም ትምህርት ሊሰጥ የሚችል ና ከዚህ በፊት አንዳንድ አሜታ የነበረውን ነገር ሊያስወግድ ሊያጠራ የሚችል ጉዳይ ስለሆነ እኔ በግሌ በጣም አድርጌ አድንቀዋለሁ። ሂደቱ እጅግ በጣም ጥሩ ነው። ና መላከመዊ ቀሲስ ሳሙኤል እሸቱ የመሪ እቅድ መምሪያ ኃላፊ እንደተናገሩት ቅዱስ ሲኖዶስ በ2016 ዓ.ም መሪ እቅድን አጽድቆ ወደ ተግባር እንዲገባ በተሰጠው መመሪያ መሰረት በማህበራዊና ኢኮኖሚያዊ ዘርፎች ላይ ባለሙያዎችን በማምጣት አሁንም እየሰራን እንገኛለን ያሉ ሲሆን እነዚህ ባለሙያዎች መዋቅሩን ከሙያ አንጻር እስከ አጥቢያ እንዲወርድ የሚያደርግ ምልመላም እየተካሄደ ነው ብለዋል። የቅዱስ ሲኖዶስ ውሳኔም በጠበቀ መንገድ የሚካሄደው ምልመላ በከፍተኛ ትኩረት እየተሰራ በመሆኑ ወደፊት ለቤተ ክርስቲያኗ ከፍተኛ ጠቀሜታ እንዳለውም ገልጸዋል። አሁን ይህን ስራ እየሰራ ነው ያለነው በማህበራዊና ኢኮኖሚያዊ ዘርፉ ላይ ባለሙያዎችን ማምጣት ነው። እነዚህ ባለሙያዎች መዋቅሩን ከሙያ አንጻር እስከ አጥቢያ እንዲያወርዱ የሚያደርግ በጣም በጥሩ ሁኔታ ምልመላ የተደረገበት ካህናት አሉ፣ ምእመናን አሉ፣ መነኮሳት አሉ። ፈተናውን ያለፉ ጆን አድርገው እንግዲህ ስራውን አብረውን ይሰራሉ ማለት ነው። እንግዲህ የመሪ ቅድ ትግበራ የቅዱስ ሲኖዶስ ውሳኔ አስር አመት ሙሉ ጥናት ሲጠናበት የከረመ ነው። ዘንድሮ ማለት አምና አጽድቆት ወደ ትግበራ እንዲሄድ ባዘዘው መሰረት የቅዱስ ሲኖዶስ ውሳኔ ነው። አሁን እያስፈጸምን ያለ ነው። አባቶች ምንደረሰ እያሉ ይጠይቃሉ። ያንን ለማስፈጸም መቼም ቤተ ክርስቲያኒቱን በጠንካራ መንፈሳዊና ማህበራዊ አቋም ላይ ለማኖር ለማስኬድና አላማዋንም የስብከተ ወንጌል አላማዋን እንድታሳካ የሚያስችል ሂደት ነው ማለት ነው። አቶ ሙአባ አለሙ የመሪ እቅድ አብይ ኮሚቴ ሰብሳቢ እንዳብራሩት በአሁኑ ወቅት ከመሪ እቅድ አንጻር የባለሙያዎች ምልመላ ጠቀሜታ እንደሚከተለው አብራርተው ቤተ ክርስቲያኗ እጅግ በጣም ትልቅ ቤተ ክርስቲያን ነች። ያላትም ሕዝብ እጅግ በጣም ብዙ ነው። ነገር ግን በውጤት ደረጃ በተለይ በማህበራዊ ኢኮኖሚያዊ ዘርፍ ያላት እስካሁን ባለው ከፍተኛ ደረጃ ቤተ ክርስቲያኗን ሊያሳይ የሚችል ሁኔታ አይደለም ብለዋል። ለዚህም ይህ ውጤት ከዘመኑ ተወዳዳሪነት አንጻር ባለሙያዎች መጥተው በሙያ ሰርተው ይለውጡታል፣ ቤተ ክርስቲያንን ያስተካክሏታል ብለን እናምናለንም ነው ያሉት። ያላት ሪሶርስ በጣም ትልቅ ነው፣ ያላት ህዝብ በጣም ብዙ ነው። ከብዙ ሀገራት የህዝብ ቁጥር በላይ ህዝብ አላት የኢትዮጵያ ቤተክርስቲያን። ነገር ግን በውጤት ደረጃ በተለይ በዚህ በኢኮኖሚ በማህበራዊ ዘርፍ ያለ ውጤት እስካሁን በጣም ከፍ ባለ ደረጃ ቤተክርስቲያኗ ሊያሳይ የሚችል ውጤት አይደለም ያለን። ስለዚህ ይህ ውጤት አሁን ከዘመኑ ተወዳዳሪነት አንጻር በሙያ ባለሙያዎች መጥተው በሙያ ሰርተው ይለውጡታል፣ ያስተካክሏታል ቤተክርስቲያንን ብለን እናምናለን። በመጨረሻም ያሁኑ የቅጥር ምርመራ ከዚህ ቀደም በነበረው የልምድ አሰራሮች የሚያርም የሚያስተካክል ነው ያሉት መላከመዊ ሳሙኤል አያይዘው የተዘጋጀው መሪ እቅድ ወደ መሬት እንዲወርድ ሁሉም በአቅሙና በሚችለው መልኩ በጎ ሀሳቦችን በመደገፍ መሳተፍ ይገባዋል ብለዋል። የማህበራዊ የኢኮኖሚ ዘርፍ የሚሰሩ አዳዲስ መስመር ለቤተ ክርስቲያኗ ያልተ ተጀመረውን ጀምሮ የተጀመረውን አጠናክሮ ውጤት ልታመጣ በምትችልበት መንገድ መስራት ያስፈልጋል፣ ያሉ ሲሆን ሁላችንም በዚህ ዘመን ቤተክርስቲያናችን የሚጠበቅባትን ነገር እንድትሰራና እንድትፈጽም ማስቻል ይጠበቅብናል ብለዋል። መሪ እቅድ ከዚህ ውጪ እንግዲህ ብዙ እቅዶች አሉት። ያው እቅዱ 10 ዓመት ተዘጋጅቷል። ያንን ወደ መተግበር ይገባል። አንዱ ይሄ ነው። ቀጥሎ ደግሞ ያሉትን እንዲሁ በየደረጃው እያስተዋወቅን እያስተማርን፣ እያሰለጠንን እየሰለጠንን ሀሳብ እየሰጠን ሀሳብ እየተቀበልን እያዳበርን ቤተክርስቲያኒቱ ይህንን ክፉ ዘመን የምትሻገርበትን ስራዎችን ሰራለን። ክፉ ስል ቤተክርስቲያኒቱን የሚገዳደሩ አለማዊ ሀሳቦች፣ የሴኩራሊዝም ሀሳቦች በብዙ መልኩ ስለመጡ ይህም በመቋቋም ደረጃ ቤተክርስቲያኒቱ መገኘት ስላለባት ማለት ነው። ሐዊረ ጥበብ የተሰኘው መንፈሳዊ ጉባኤ ወንጌልን ተደራሽ በማድረግ ረገድ ጠቀሜታው የላቀ ነው ሲሉ መምህራነ ቤተ ክርስቲያን ገለጹ። እሌኒ ክፍሌ ዝርዝሩን አዘጋጅተዋለች። ሐመረኖ በተሰኘ መንፈሳዊ ማህበር በየዓመቱ የሚካሄደው መንፈሳዊ ጉባኤ ለምዕመናን ግንዛቤ ከመፍጠርና ከቅበተ እምነት አኳያ ጠቀሜታው የላቀ ነው ሲሉ መምህር ወሳኝ የእዣ ወረዳ ቤተ ክህነት የስብከተ ወንጌል መምሪያ ክፍል ኃላፊ እና የሐመረኖ ማህበር ሰብሳቢ ሞላሹ ቤ ይገልጻሉ። እንደ ወረዳችን ሶስቱ የአየር ጠባይ ያሉበት አካባቢ ነው። ይሄ ማለት ቆላለ፣ ደጋ፣ ወይና ደጋ እነዚህ በወረዳችን ላይ ያጠቃልላሉ። አሁን ከላይ ከደጋ ጀምሮ እስከ ታች ቆላ ድረስ ያለው በጣም ሰፊ ነው። ማህበረሰቡም አድባራቶቹም ብዙ ናቸው። በዚያ ልክ አገልግሎቱም ሰፊ ነው። ስለዚህ ያንን ሰፊ አካባቢ ወይም ሰፊውን ማህበረሰብ በአንድ በአንድ ቀን ወይም በአንድ ቦታ ተሰብስቦ ትልቅ ጉባኤ ወይም ትልቅ አገልግሎት እንዲሰጥ ያደረገ ይሄ ማህበር ነው። ብዙ ጠቀሜታ አለው ለቤተክርስቲያንም ትልቅ ፋይዳ አለው። ምክንያቱም ዛሬ ዘመኑ እጅግ አስከፊ የሆነ ዘመን ነው። ቤተክርስቲያን በተለያየ መልኩ ፈተና የበዛባት ዘመን ላይ ነው ያለነውና ይህንን ፈተና ደግሞ ለመቋቋም ይመች ዘንድ ዋናውና ትልቁ ነገር የወንጌል አገልግሎት ለሕዝቡ በደም ተደራሽ ማድረግ ሲቻል ነው። ጉባኤው በወረዳው የሚገኙ ምእመናንን በእምነታቸው ከማጽናቱን ባሻገር የእምነታችንን ልዕልና ከፍ በማድረግ ረገድ መሰል መርሃ ግብራት ፋይዳቸው ከፍ ያለ ነው ብለዋል። በወረዳው ላይ ካሉት አብያተ ክርስቲያናት በተለይ እንደዚህ ተጽዕኖ ያለባቸው አህዛቦች ይበዙባቸዋል፣ ተጽዕኖ ይፈጥሩባቸዋል፣ መናፍቃን ይበዛሉ በሚባል ቦታ ላይ እንደ አይነት አገልግሎት ሲሰጥ አንደኛ አዛጋ ያለው ምእመን ማጽናት ነው ለሚነሳ ጥያቄ በሌሎች ይደርስባቸው የነበረውን በደል ይህን ያክል ሰው ሲያዩ መጽናናት ይጀምራሉ፣ መበርታት ይጀምራሉ፣ አቅማቸው ማዳበር ይጀምራሉ። ከላይ እስከታች ከታች እስከ ላይ በመኪና በብዙ ብዛት ባላቸው መኪኖች ብዛት ያላቸው ወጣቶች፣ ብዛት ያላቸው እናት አባቶች፣ እህቶች፣ ወንድሞች እንዲህ ተዘዋውረው በአንድ ቦታ በሚገኙበት ጊዜ ብዙዎች የኦርቶዶክስን ልዕልና እጅግ በጣም ከፍ አድርጎ እንዲያዩት አድርጓቸዋል። እና የተሟላ የሰው ኃይል ቢኖር መሰል መርሐ ግብራት ምእመናንን ከማትረፍ አኳያ ሚናው የላቀ ነውም ይላሉ። አሁን የሆነ ያለው በዓመት አንድ ጊዜ ነው። ቢቻል በዓመት ሁለት ጊዜ ቢሆን፣ ሶስት ጊዜም ቢሆን ይህን አይነት መሰል ጉባኤ ቢዘጋጃጅ፣ ሰው ቃለ ጊዜ የሚያገኝበትን መድረክ ቢመቻችለት በጣም አስፈላጊ ነገር ነው። ያለማድረግን ግን ብዙ ነገር ይፈልጋል። የሰው ኃይል ያስፈልጋል። የተማሩ ወንድሞቻችንን እውቀት ያላቸው በእውቀታቸው፣ ገንዘብ ያላቸው በገንዘባቸው፣ ጉልበት ያላቸው በጉልበታቸው፣ በተለያየ መልኩ ሰው በተሰጠው ጸጋ ሐዋርያው ቅዱስ ጳውሎስ መንፈስ አንድ ሲሆን ጸጋው ደግሞ የተለያየ ነው ይላል እና ሁሉም ሰው ባገኘው አጋጣሚ በሚችለው ነገር ተባብሮ ተጋግዞ ጉባኤውን ማስቀጠል ከተቻለ ብዙ ነፍሳትን ማዳን ይቻላል። በወረዳው የሚዘጋጀውና ሀዊረ ጥበብ የሚሰኘው ይህ ጉባኤ ከምእመናን የሚመጡ ጥያቄዎችም የሚመለሱበት መሆኑን በቦታው ተገኝተን ታዝበናል። አሁን በቀደመው ዘመን እስራኤላውያን በጉዟቸው ውሃ ያጠጣቸው ውሃ በመካከላቸው ያስገኛቸው ያለት ክርስቶስ ነው ብሎ ምሳሌውን በአማናዊ ትርጉሞት እናገኘዋለን። በዚህ ጉባኤ መሰረታዊ የሆኑ ጥያቄዎች የምንመልስበት ወይም ደግሞ የምናገኝበት ጉባኤ ነው። እንዴት ቢባል በሚዲያ የምናውቃቸው በታሪካቸው የምንሰማቸው ታሪካቸው ሲነገር የምንሰማቸው ትልልቅ ሊቃውንት ምሁራን የምናገኝበት ጉባኤ ይሄ ጉባኤ ነው። መርሃ ግብሩን በማስተዋወቅ ረገድ በቂ ስራ ቢሰራ ዘርፈ ብዙ ስራ መስራት ይቻላል። ልምን ያሉት ጭራሽ ማህበሩ መመስረቱን የማያውቁ ብዙ ምዕመናዎች አሉ። መመስረቱ አመረኖ ማን ነው ብዙ ሰው ላይ ያውቀው ይችላል። ብዙ ሰው ላይ ይረዳው ይችላል። ግን ይሄንን ሲያይ አይደለም በገንዘቡ አይደለም፣ በጉልበቱ ማንኛውም ነገር አድርግ ቢባል ሰው ወደ ኋላ ይላል ብዬ አላስብም። በመሆኑም መንፈሳዊ ጉባኤው ተጠናክሮ እንዲቀጥል ከሀገረ ስብከት ጀምሮ በየደረጃው ያሉ የቤተ ክርስቲያኒቱ ኃላፊዎችና ምዕመናን የበኩላቸውን እንዲወጡም ነው መምህራኑ ጥሪ ያቀረቡት። ይህንን ጉባኤና ይህንን ማህበር ተጠናክሮ እንዲሄድ እያንዳንዱ ኦርቶዶክሳዊ ባለድርሻ አካል የራሱን የድርሻውን መወጣት መቻል አለበት። ይሄ ማለት ከታች ከአጥቢያ ሰንበት ትምህርት ቤት ጀምሮ እስከ ላይኛው ሀገረ ስብከት፣ እስከ ጠቅላይ ቤተ ክህነት። ምክንያቱም እያንዳንዳችን ከታች ጀምረን እስከ ላይ ድረስ የምንለፋው ድምር ውጤቱ ሰውን ሰው ማድረግ ነው። ይህን አገልግሎት ማስቀጠል እንደተባለው በወረዳው ያለው ህዝብ እንደ ተጠበቀ ሆኖ ማንኛውም ክርስቲያን ሊያደርግ የሚገባውን አስተዋጽኦ ድጋፍ አድርጎ ይህን ጉባኤ ማስቀጠር የቻለ ማህበሩ፣ ራሱን አደራጅቶ በኢኮኖሚም በሰው ኃይልም በተለያየ ነገር ራሱን አደራጅቶ ለማስቀጠል ይችል ዘንድ ሁሉም ሰው የአቅሙን ያህል መተባበር አለበት ብዬ አስባለሁ። በመጨረሻም ዜና እረፍት ቤተ ክርስቲያንን ለረጅም ዓመታት በተለያዩ የስራ ዘርፎች ሲያገለግሉ የነበሩት መልአከ ሰላም ቀሲስ ይሁን ደነቀ ከዚህ ዓለም ድካም አረፉ። መምህር ጌታቸው በቀለ የሕይወት ታሪካቸውን ፈትሾ የሚከተለውን ዝርዝር ዘገባ አጠናቅሯል። መልአከ ሰላም ቀሲስ ይሁን ደነቀ ከአባታቸው ከአቶ ደነቀ ዲንሳና ከእናታቸው ከወይዘሮ ረጋቱ ለማ በ1966 ዓ.ም በቄለም ወለጋ ዞን በደምቢ ዶሎ ከተማ ተወለዱ። ዕድሜያቸው ለትምህርት ሲደርስ የአንደኛ ደረጃ ትምህርታቸውን በተወለዱበት በደምቢ ዶሎ ከተማ አለቃ ድንግል ትምህርት ቤት ተከታትለዋል። መልአከ ሰላም ቀሲስ ሲሁን በህፃንነታቸው ወቅት በደንቢ ዶሎ ደብረ ፀሐይ መድኃኔ ዓለም ደብር ለህፃናቱ የሚሰጠውን ሃይማኖታዊ ትምህርት በሚገባ ተምረው ስላደጉ በኋላም የአገልግሎት ፍቅራቸው እየጨመረ በመምጣቱ መደበኛ ትምህርታቸውን አቋርተው በቄለም ወረዳ ውስጥ ባሉት አስር ወረዳዎች በመዘዋወር የስብከተ ወንጌል አገልግሎት መስጠት ጀመሩ። ከዚያም በተጨማሪ ለህፃናቱ፣ ለወጣቶቹ ያሬዳዊ መዝሙር በማስጠናት መንፈሳዊ ድርሰትን በማዘጋጀት ወጣቶች በስነ ምግባር ታንጸው በሃይማኖት ጎልምሰው እንዲያድጉ በማድረግ ረገድ በርካታ ስራዎችን ሰርተዋል። መልአከ ሰላም ቀሲ ሲሁ እንደነቀ በ990 ዘጠና ዓመተ ምሕረት ከወይዘሮ ለምለም ዓለሙ ጋር ጋብቻቸውን በስርዓተ ተክሊል በቅዱስ ቁርባን ፈጽመዋል። በ1992 ዓ ም ከደምቢ ዶሎ ወደ አንፍሎ ወረዳ ሙጊርሰ ከተማ በመሄድ ስብከት ወንጌል በማስተማር ለሰንበት ትምህርት ቤት ተማሪዎች መንፈሳዊ ድራማ በማስጠናት የተለያዩ አገልግሎቶችን አበርክተዋል። በአንፍሎ ወረዳ ስር በሚገኙት አብያተ ክርስቲያናት በእግራቸው በመዘዋወር ደከመኝ ሰለቸኝ ሳይሉ በዝናብም ሆነ በፀሐይ ያውም እያመማቸው ረጅም ሰዓት በእግር እንዳይጓዙ እንዲሁም ከፍ ባለ ድምፅ ጮሆ መናገር እንዲቀንሱ በሕክምና ተነግሯቸው እያለ እኔ በሞትም ብኖርም የመድሃን ያድነኝ እያሉ አገልግሎታቸውን ቀጥለዋል። መላከ ሰላም ቀሲ ሲሆን መንፈሳዊ አገልግሎቴን የበለጠ ማስፋፋትና ማጠናከር የሚችለው መደበኛ ትምህርቴንም በተጓዳኝ በመማር ስለሆነ ያቋረጥኩት ትምህርት ቀጥዬ ቅድስት ቤተ ክርስቲያንን በይበልጥ አገለግላለሁ በማለት ከ1995 ዓ ም እስከ 1997 ዓ ም በአንፍሎ አጠቃላይ ሁለተኛ ደረጃ ትምህርት ቤት ዘጠነኛና አስረኛ ክፍል አጠናቀቁ። ከዚያም ለትምህርት ባላቸው ጽኑ ፍላጎት የተነሳ በ1998 ዓ ም በምዕራብ ወለጋ በነጆ ግብርና ኮሌጅ በፕላንት ሳይንስ ትምህርታቸውን በከፍተኛ ማድረግ በዲፕሎማ ተመርቀው ቅድስት ቤተ ክርስቲያናችን ሆነ የመንግስትንም ስራ አስተባብረው ይሰሩ ነበር። መልአከ ሰላም ቀሲስዩ እንደነቀ በ2005 ዓ ም ከሪፍት ቫሊ ዩኒቨርሲቲ በዲግሪ በዚሁ ዩኒቨርሲቲ በ2011 ዓ ም ሁለተኛ ዲግሪያቸውን በከፍተኛ ማድረግ ተመርቀዋል። ታኅሣሥ 21 ቀን 1985 ዓመተ ምሕረት ዲቁናን ከብፁ አቡነ ቀውስቶስ፣ በ2001 ዓመተ ምሕረት ቅስናን በወቅቱ የምዕራብ ወለጋ ሀገረ ስብከት ሊቀጳጳስ ከነበሩት ከብፁ አቡነ ሄኖክ ተቀብለዋል። መላከ ሰላም ቀሲስ ለስብከት ወንጌል አገልግሎት ያላቸው ፍላጎትና ትጋት ከካህናት አባቶች፣ ከምዕመናን፣ ከሰንበት ትምህርት ቤት ወጣቶች ጋር ተናበው በአንድነት የሚሰሩ በመሆናቸው በብፁ አቡነ ሄኖክ መላከ ሰላም ተብሎ እንዲጠሩ የማረግ ስም ተሰጥቷቸዋል። መልአከ ሰላም ቀሲስ በ202 ዓ ም የሙጊ ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን አስተዳዳሪ ሆነው እንዲያገለግሉ ተሹመዋል። መልአከ ሰላም ቤተ ክርስቲያንን እያስተዳደሩ ምዕመናንን በማስተባበር መንግስትን በማስፈቀድ በሙጊ ከተማ ተጨማሪ ቅዱስ ስላሴ ቤተ ክርስቲያንና የመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን አሰርተዋል። መልአከ ሰላም ከዚህም በተጨማሪ በተለያዩ ቦታዎች ዘርፈ ብዙ አገልግሎቶችን አገልግለዋል። ከ978 ዓ ም ጀምሮ የደንቢ ዶሎ ደብረ ፀሐይ መድኃኔዓለም ደብር የሰንበት ትምህርት ቤት የመዝሙር ጥናት ክፍል ክፍል ኃላፊ በመሆን ከ983 ዓ ም ጀምሮ የደንቢ ዶሎ ደብረ ፀሐይ መድኃኔዓለም ቤተ ክርስቲያን ስብከተ ወንጌል ክፍል ኃላፊ ከ983 ዓ ም ጀምሮ የጎልጎታ ቅድስት ኪዳነ ምሕረት ሰንበት ትምህርት ቤት ሰብሳቢ ከ985 ዓ ም የቄለም አውራጃ ቤተ ክህነት መዝገብ ቤት ኃላፊ ከ988 ዓ ም ጀምሮ የቄለም አውራጃ ቤተ ክህነት ዋና ጸሐፊ ከ992 ዓ ም ጀምሮ የአንፍሎ ወረዳ ቤተ ክህነት ዋና ስራ አስኪያጅና የሙጊ ደብረ መድኃኒት መድኃኔዓለም ቤተ የስብከት ወንጌል ክፍል ኃላፊ ሆነው አገልግለዋል። በአጠቃላይ ከ2002 ዓ ም ጀምሮ ሕይወታቸው እስካለፈበት የካቲት 18 ድረስ ለ15 ዓመታት ደብሩን በሰላምና በፍቅር አገልግለዋል። መልአከ ሰላም ከመንፈሳዊ አገልግሎታቸውን በተጨማሪ በመንግሥት መስሪያ ቤት በተለያዩ ሥራ ዘርፎች በመሥራት ሀገራዊ ኃላፊነታቸውን በአግባቡ ተወጥተዋል። ከታኅሣሥ 1998 እስከ ጥቅምት 30 1999 ዓ ም በአንፍሎ ወረዳ ግብርና ጽሕፈት ቤት ረዳት የልማት ሠራተኛ ከጥቅምት 24 2002 እስከ መጋቢት 30 2005 ዓ.ም በአንፍሎ ወረዳ ግብርና ጽሕፈት ቤት የወረዳው ልማት ሠራተኛ ከሚያዚያ 1 2005 ዓ.ም እስከ ታኅሣሥ 30 2007 ዓ.ም በአንፍሎ ወረዳ ጥቃቅንና አነስተኛ ኢንተርፕራይዝ ጽህፈት ቤት የሙጊ ከተማ የማዕከል አገልግሎት መስጫ የባዛርና የገበያ ትስስር ባለሙያ በመሆን ከጥር 1 2007 ዓመተ ምሕረት እስከ ሰኔ 30 2008 ዓ.ም፣ የአንፍሎ ወረዳ ባህልና ቱሪዝም ጽህፈት ቤት የበጀትና ዕቅድ ባለሙያ በመሆን ከሐምሌ 1 2008 እስከ ግንቦት 30 2009፣ በአንፍሎ ወረዳ ጥቃቅንና አነስተኛ ኢንተርፕራይዝ የሙጊ ከተማ የአንድ ማዕከል መስጫ የማዕከሉ የሥራ ሂደት ኃላፊ በመሆን ከሚያዝያ 26 ቀን 2010 እስከ ሰኔ 10 2017 ዓ ም በአንፍሎ ወረዳ ኢንተርፕራይዝና የኢንዱስትሪ ጽፈት ቤት የአቅም ግንባታና የኢንተርፕራይዝ የእድገትና የአንድ ማዕከል መስጫ ቡድን መሪ በመሆን በቅንነት፣ በታማኝነት፣ በብቃትም ጭምር በመንግስት የተጣለባቸውንም የሥራ ኃላፊነት ተወጥተዋል። መላከ ሰላም ቀሲስ ሲሁን ደነቀ የካቲት 18 ቀን 2017 ዓ ም በድንገት በ51 ዓመታቸው ሕይወታቸው አልፏል። ሥራ ተቀብራቸውም የካቲት 19 ቀን 2017 ዓ ም ለ15 ዓመታት ሲያስተዳድሩ በነበረበት በሙጊ ደብረ መድኃኒት መድኃኒ ዓለም ካቴድራል መላው የአንፍሎ ወረዳ ካህናት፣ ምዕመናን፣ ወዳጅ ዘመዶቻቸው፣ የመንግሥት ሠራተኞች፣ የአንፍሎ ወረዳ ቤተ ክህነትና የቄለም ወለጋ ሀገረ ስብከት የሥራ ኃላፊዎች፣ የደብረ አስተዳዳሪዎች በተገኙበት ሥራ ተቀብራቸው ተፈጽመዋል። መላከ ሰላም ቀሲ ሲሁን ደነቀ የሁለት ወንዶችና የሁለት ሴቶች ልጆች በአጠቃላይ የአራት ልጆች አባት ነበሩ። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ለሰዓቱ ያዘጋጀነው ዜና የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን ይቀጥላሉ። አሁንም አብራችሁን እንድትሆኑ በአክብሮት እንጋብዛለን። መልካም ጊዜ